ለረፊ ስነስራትንስው የራስሽ ጉዳይ ከፈለች አንሽ አልቀበልም፣ ተቀበለኝ፣ አልቀበልም፣ ተቀበለኝ፣ አልቀበልም ቀጥሏል። ስጦታውን ካልመለስኩ እሪ፣ ያዙኝ፣ ልቀቁኝ ማለቱ እንደ ቀጠለ ነው። እንግዲህ ሀይሚ ጋር እሱም የሚያስታውሰኝ ስጦታ ትንሽ ነገር ቅንጣስ ቅንጥሴ ነገር እኔን ሱም ማያስታውስ እኔ ጋር እንዲኖር አልፈልግም ብላለች። እንግዲህ ብሩኬም በሚያሳዝን ሁኔታ ማን ነው እንዲህ ልብ የሰጠች ልብ ልብ እንድትሆኝ እንዲ እንድትሆኝ ያደረገሽ ዳኒ ነው አደል እያላት ነው። እንግዲህ አሰላሙ አሌይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ፣ አልሐምዱሊላ። እንግዲህ ቪዲዮ እንደ ቀጠለ ነው እንደ ቀጠለ ነው። የብሩኬና የሀይሚ ነገር ቀጥሏል ማለት ነው። ዛሬም በብሩኬ ቤት እንግዲህ አሁን ቪዲዮ ተለቋል። ዛሬ ያለውን እንግዲህ ስጦታ የሰጣትን በሙሉ ሰብስባ በኪስ ይዛለት ሄዳለች። እንግዲህ ካልሰጠውክ እያለች እንግዲህ ብሩኬ በንዴት ተቀብሏት ሌላውን መሬት ላይ ጥሏል። ይሄንንም ጣለው ከፈለክ ብላ እንግዲህ በጣም ልብ ልብ ብላ እንትን እያለች ነው። ሀይሚዬ ብትረጋግ ይሻልሻል። ረጋ ብቲ ነው ሚሻልሽ። ረጋ ያለ ቅቤ ወተት ይወጠዋል የሚባል ነገር አባባል አለ በኛ ሀገር ላይ ማለት ነው። በተለይ ሴት ልጅ እንደዚህ ፉጥ ፉጥ ፉጥ ፉጥ ስትል ጥሩ አይደለም፣ መጨረሻው ጥሩ አይደለም። ሴት ልጅ ነሽ፣ ብዙ ሕይወት ይጠብቅሻል፣ ብዙ ነገር ይጠብቅሻል። ለዚህ ስለዚህ አታብጂ ማለት ነው። እያበዛሽ ነው፣ ከምር እያበዛሽ ነው። አንዳንድ ቦታ ላይ እንዲህ እንዲህ እያልን እየተናገርን እውነት ያለበት ቦታ እየተናገርን ነው፣ ግን በጣም እያበዛሽ ያለሽው አንቺ ነሽ። ብሩኬ ምንም ጥፋት የለውም፣ እያበዛሽ ያለሽው አንቺ ነሽ፣ ሀቅ ለመናገር ማለት ነው። እንደ ሚዲያ እንደ ዩቱብ ተጠቃሚ ያለውን ችግር አስተያየት መስጠት መብታለን፣ መናገርም መብታለን ማለት ነው። እና ወንድ ልጅ ነው፣ ከዚህ በላይ ሊለምንሽ አይገባም ማለት ነው። በሚዲያ ፊትለፊት ላይ መጥተሽ እንደዚህ መሆን የለብሽም። ተቀበለኝ ካልተቀበልከኝ፣ በካሜራ ፊትለፊት ላይ ስጦታ መመለስ አልፈልግም። ስጦታ እስከመለሽ ከመለሽ ድረስ ካሜራ ሆነ ከካሜራ ጀርባ ሆነ ምንድን ነው ልዩነቱ? ትርጉም የለውም። ልዩነት እና ከካሜራ ጀርባ ቢሆንም እንደዚህ አይነት አነጋገርና እንደዚህ አይነት ድርጊት ማድረግ የለብሽም። እኛ ብናይም ችግር የለም፣ ኦዲየንሶች ነን እና ለመላየት የምትጨነቁ ሰላም እንድንሆን ለምትቸገሩ አመሰግናለሁ። እኛን ለመለያየት ደግሞ የተቸገራችሁ ያላችሁ የምትጨነቁ ለሁላችሁ አመሰግናለሁ እያለች ነው ውዶቼ፣ ኮሜንት ጸሀፊዎች ማለት ነው፣ የብሩኬና የሀይሚ ጨረቃ ፋሚሊዎች አስተያየት ብዙ በኮሜንት ስድብ ምናምን ነገር አቆሙ። ስድብ ጥሩ አይደለም፣ ያባብሳል። ሁሉም ነገር እልህ ውስጥ ያስገባል፣ ያባብሳል። ብዙዎቻችሁ የተለያየ ቪዲዮ እኛ ትናንሽ ዩቱበሮች ስር ራሱ እየሄዳችሁ ስድብ ትሳደባላችሁ። ሌላዎቹ ወደ ሀይሜ፣ ሌላዎቹ ወደ ብሩኬ። ሀቅ መንገድ ላይ ነው መጓዝ ያለባችሁ። ብታጠፋም ራሱ ብዙ ሄዳችሁ እሷ ስድብ አትስደቡ፣ ምንም ትርጉም የለውም። እነዚህ ሌሎች ዛሬ ስራ ነው እየሰሩ ያሉት፣ ቪዲዮ ነው እየሰሩ ያሉት። ነገ መልሶ አንድ ላይ ሊሆኑ ይችላሉ። በትንሽ ነገር ነው ተነስቶ ወደ ትልቅ ነገር እየሄደው ነገሩ። ስራ ቢሆንም በቪዲዮ በፕራንክ ጀምሮ ነው እንግዲህ ወደ ትልቅ ነገር እየሄደ ያለው ቢሆንም ግን አይለያዩም። ሰላም ይፈጥራል፣ ሰላም ይፈጠራል፣ ይመለሳሉ። እስከዛ ድረስ ኦዲየንሶች መረጋጋት ነው ያለባችሁ። አንዳንዶቻችሁ የሄዳችሁ ቴክስት እያረጋችሁ እየጻፋችሁላት በቻናሏ ስር የሄዳችሁ የምትሳደቡት ተው። እኛን ለመለየት የምትጨነቁም አላችሁ እያለች ነው እንግዲህ፣ ብዙ ነገር እየተናገረች ነው። እኛም ደግሞ ሰላም እንድንሆን የምትጥሩም አላችሁ ብላ ካሜራ እየቀረጸ ያለው ልጅ ከእሷ ጋር እያናገራት ያለው ልጅ ጋርም እያለች ነው። አመሰግናለሁ እያለች ነው፣ ልጁም ማለት ነው። እና ብሩኬ አይዞክ እንበለው፣ ግን ሀይሚ ይበቃሻል። ከዚህ ድርጊትች ላይ ተቆመሽ ሰላም ብትፈጥሪ ነው የሚሻልሽ። ሰላሙ ነው የሚሻለው። ካሁን በኋላ ምን አይነት ሰላም እያለች ነው፣ ግን መሆን የለበትም። ሰላም ይፈጠራል። አይደለም እናንተ ገና ፍቅረኛ ተብላችሁ አብራችሁ ቪዲዮ የምትሰሩ ይቅርና ባለትዳር ሆኖ ሰው ይጣላል። ልጅ ወልዶ ተጋብቶ ራሱ ይጣላል። የማይጋጭ የለም። ሰላሙ ይወርዳል ማለት ነው አይደለም እናንተ ይቅርና ለዚህ ሰላም ይወርዳል። ብዙ ነጊ አንድ ላይ ለምትሆኑት ዛሬ ብዙ አትሄዱ ብዙ ትዝብትን በእኛም ትዝብት አትውሰዱ፣ በራሳችሁም ትዝብት አታድርጉ ማለት ነው። ቢቆምባችሁ ብታቆሙ ነው የሚሻለው ይህን ነገር ድርጊት ማለት ነው። እና ውዶች የጨረቃ ፋሚሊዎች፣ እናንተም ተረጋጉ። እንግዲህ እንደቀጠለ ነው ያለው። በሌላ ቪዲዮ እስከምንገናኝ ከምንገናኝ እንግዲህ ትንሽ ውጪ ነው ያለሁት። ከዚህ በላይ ማውራት አልችልም። በኋላ ደግሜ ፈተፍትላችኋለሁ እውነት እውነታውን፣ ነጭ ነጭውን ቁጭ እናረጋለን። መብታችን ነው። ጥፋት ያለበት ቦታ ሀቅ ላይ ተናገሩ፣ ሀቅ ላይ ሂዱ እናንተ ምላቸዋለሁ። ለቤት አዲሲኖች ሰብስክራይብ አርጉ፣ ነባር የኖረበራችሁ ሼር ላይ ኮሜንት አድርጉ። በሌላ ቪዲዮ ነ ከምንገናኝ አሰላም፣ አሰላሙ አሌይኩም ረህመቱላሂ ወበረካቱ።